በስመ አብ በሉ። አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል። እና ወደ ዋናው ፖለቲካ እንሄዳለን። ስድብ የለም። ሰውን በሰውነቱ አንነካውም። ብሔርን በብሔሩ እናከብራለን። ከዚህ በኋላ ሌሎች የሚያጨማልቁትን እምነት እኛው ይዘን እየመጣን ለማስተማር ተገደናል። ፖለቲካው ብቻ ስላልሰራ ሃይማኖት ላይ ስለቸከለ ህዝቡ የኢየሩሳሌም መስቀል ይኸው ይዘን መጠነ ምንም ልናረጋ አንችልም። እንግዲህ አማራጭ የለም። አማራው በጎጃ ማዘን እና በመስቀል የሚያምን ህዝብ ስለሆነ በባይብል እሱን እየያዝን እንገባለን። ይኸው አሁን እኳ ራሱ አምስት መቶ ሰው መቷል። ምክንያቱም ሞጣ መንፈሳዊ ነው ብሎ ስላሰበ፣ ደግሞ ነኝ መንፈሳዊ። ከዛ መልኩን ይሻላለሁ። አራት ሴት አጊዜ እኮ በፍርድ ቤት አሊሞኒ አልተጠየኩም። ዘመልኩ ነገሮች እየተነቀሱ ይወድቃሉ። እኛን መጽሐፍ ቅዱስ አሸክመው እነሱ ሊኩሌር ተሸክመዋል። እኛን መጽሐፍ ቅዱስ አሸክመው እነሱ አይፎን ይሰራሉ። እኛን መጽሐፍ ቅዱስ አሸክመው እነሱ በሜኬናይዝ ያርሳሉ። እኛን መጽሐፍ ቅዱስ አሸክመው እነሱ ወይን ከፍተው ይጠጣሉ። እኛን መጽሐፍ ቅዱስ አሸክመው እነሱ መኪና ኤሌክትሪክ መኪና ይነዳሉ። ስለዚህ ኦርቶዶክስ ማለት ፍልስፍና ነች። ኦርቶዶክስ ማለት አገር ነች። ኦርቶዶክስ ማለት ሰፊ ነች። ኦርቶዶክስ ማለት በጣም ጥልቅ ጥልቅ እምነት ያለባት ሃይማኖት ነች። ስለዚህ ሙስሊሞችም ፕሮቴስታንቶችም ወደ ኦርቶዶክስ ብትጠቃለሉና አንድ ሃይማኖት አድርገ ነው። ጥሩ ጳጳስ መንፈስ ቅዱስ የምናገረው ይሄ የምትሰሙት ቃል ይባላል። የማስበው አንጎል አብ ነው። የምንተነፍሰው አየር መንፈስ ቅዱስ ነው። ያለ አየር የሰው ልጅ አይቀጥልም። ያለ አንጎል እጄና መስቀሉ ይዞ አይንቀሳቀስም፣ አላወራም። ያለ ቃልም የማስበው ነገር አይወጣም። ስለዚህ ኢየሱስ ቃል ነው። አብ ማስተር ማይንዶ አንጎል ነው። መንፈስ ቅዱስ የምንስበው ኦክሲጅን ነው። ስለዚህ ሰው ትንሹ እግዚአብሔር ነው የምንለው ለዚህ ነው።